ስደት የምትገኙ እህቶች የጥንቃቄ መልእክት። አሰላሙ አሌይኩም ወረህመቱላ በረካቱ ውድና የተከበራችሁ ውድ ተመልካቾቼ፣ እንዴት ናችሁ? እንደምን ቆያችሁ? ከኔ ጋር ሁሉ ሰላም ነው፣ አልሐምዱሊላ። ዛሬ ሁለት የጥንቃቄ መልእክቶችን ይዤ ወደ እናንተ መጥቻለሁ። ምክንያቱም አብዛኛው ተመልካቾቼ አረብ ሀገር የሚገኙ ስደት ላይ የወጡ እህቶቼ ናቸው፣ አብዛኛው ተከታዮች ማለት ይቻላል። እና ለእናንተ እዚህ ጋር በምስሉ ላይ የምትመለከቷቸው የጥንቃቄ መልእክት ለማስተላለፍ ዛፍ ዛሬ ወደትኩኝ እነዚህን በምስሉ ላይ የምትመለከቱትን ሰሞኑን ሶሻል ሚዲያ ላይ ሲዘዋወር አየው። ይህኛውም እንደምትመለከቱት እኔ በታች በቪዲዮ እየተንቀሳቀሰ ያለው እኔ የምጠቀምበት ነው። በላይ በኩል ደግሞ ከቁስሉ ጋር የተያያዘው ደግሞ ሶሻል ሚዲያ ላይ ሲሰራጭ አይቼ እኔም በጣም ደንግጬ እኔ ላይ በቃ የተፈጠረ ያክል ነው የተሰማኝ። ምክንያቱም እኔ ስለምጠቀመው ማለት ነው። ለምሳሌ አሁን ብርድ ብርድ ባለን ሰዓት ወይ ደግሞ ገባችን ባማመን ሰዓት ሀይድ ላይ በሆነ ሰዓት ብቻ፣ ብዙ ሰዓት ላይ ይሄን ነገር የሞቀ ውሃ አድርገን አቅፈነው እንተኛለን፣ ወይም ደግሞ በጀርባችን አድርገን ጀርባችን ላይ እኛ እንተኝበታለን በላይ ላዩ እና በዛ ሰዓት ላይ እንደዚህ አይነት ነገር አደጋዎች እንዳይፈጠርብን ሰጋሁን ሀቂቃ እኔ ይሄንን ነገር ሳየው በጣም በጣም ነው የደነገጥኩት። ና እህቶቼ ጥንቃቄ አድርጎ ምንድነው አስከካቶ ከመሟቀቅ አስቀድሞ መጠንቀቅ የሚባል ነገር አለ። እኔ ላይ የደረሰ ያክል ነው የተሰማኝ በቃ ለራሴ ስለምጠቀመው ማለት ነው። በእርግጥ ብዙ እህቶቼ ትጠቀሙታላችሁ። አረብ ሀገር አላችሁ በተለይ ሀይድ ላይ ስትሆኑ የሞቀ ውሃ አፍልታችሁ በሆዳችሁ ትይዛላችሁ። ብርድ ብርድ ሲል የሆነ ብርድ እያመማችሁ ስሜት ከተሰማችሁ ውሃ አፍልታችሁ ልክ እንደኔ የምትጠቀሙ ሰዎች በጣም ጥንቃቄ አድርጉ። ውሃው የፈላውን ትኩሱን ውሃ ጨምረን እንዘገዋለን። ትንፋሽ የለውን መተንፈሻ በላይ ላዩ ስንተኛበት ወይ ደግሞ ብቻ የሆነ ነገር ሲሆን ፈንድዶ ፈንድቶ ልክ እንደዚች ልጅ እንዳያቃጥለን አደራ፣ እንጠንቀቅ። ሀቂቃ እኔ ከዛሬ በኋላ ሁለተኛ እኔ መልሽ የምጠቀመው ራሱ አይመስለኝም፣ ሁለተኛ አላየውም። በጣም ያስደነገጠኝና ጥንቃቄ እንድታደርጉበት ነው። ላኛው ደግሞ እንደዚህ አይነት ስራ የምትሰሩ እህቶች የጥንቃቄ የጎደለውን ስራ መስራት ጉዳቱ ለራስ ነው እና እቺ ልጅ እንደምትመለከቷት ነው። ይህ ነገር እለት ከእለት ስራዋ ሊሆን ይችላል። እንደዚህ ጋዝ ላይ ቁሞ ማጽዳትና፣ ጉዳቱ ምን እንደሆነ ምን ያህል እንደሆነ ብታውቀው ኖሮ እኔ የምታደርጉ አይመስለኝም። ብቻ ጋዝ ላይ ቁሞ ጋዝ ላይ ሁናችሁ እንደዚህ አይነት ስራ ከመስራት ብትጠነቀቁ የተሻለ ነው። ስራው አሁን እናንተ ስትኖሩ ነው የምትሰሩት። እንደዚህ ለፍታችሁ ደክማችሁ ጋዙ ቢፈነዳ ማን ነው ተጠያቂው? ማንም ተጠያቂ አይደለም። ለራሳችን ቀድሚያ መስጠት፣ ራሳችንን መጠበቅ ያለብን ከአላህ በታች ራሳችን ነው። አረቦቹ እንደዚህ ቢያዩዋችሁ ሁሉ ተው ላይሏችሁ ይችላሉ። እነሱ የሚፈልጉ ጽዳት እንድትጸዱላቸው ነው። እና እንደዚህ አይነት ነገር እንዳትሞክሩት። ሀቂቃ ይህንን ሳይ በጣም ነው ያስደነገጠኝ። ምን ነው እናንተ ጋዝ ፈንድቶ ስንት እህቶቻችን ሕይወት እንደቀጠፈ ስንት እህቶቻችን ሕይወታቸውን እንዳሳጣ አታቁም እንዴ? እንደዚህ ጋዝ ላይ ወጥቶ እንደዚህ ማጽዳት ተው እንጂ እህቶች፣ የልብ ግዙ። ሀቂቃ እኛ በሰላም ወጥተን በሰላም መመለስ ያልፈለገ ሰው እንደዚህ አይነት ስራዎችን ይሰራል። መሰላል ካለ ከጋዝ ራቅ ብሎ ማጽዳት ነው። መሰላል ከሌላቸው የራሳቸው ጉዳይ ነው። የሚያጸዱበትን ነገር ካላመቻችሁ እኛ እንደዚህ ተጎሳቁሎ እንደዚህ ራስን ህይወትን ራስን የራስን ህይወት እስከ መንጠቅ ድረስ የሚያደርሰን ስራ እነሱ ባላዘጋጁት ነገር እናንተ ማጽዳት አይጠበቅባችሁም። ለማጽዳት ሙሉ ማቴሪያውን እነሱ ማቅረብ አለባቸው። ስለዚህ መሰላል የለምና ከጋዝ ርቃችሁ ማጽዳት ካልቻላችሁ በቃ አልሰራም ማለት ነው። ግዴታ እነሱ ራሱ በዚህ ወታችሁ እንደዚህ ሁናችሁ ስሩ አይሉ። ወላሂ አይሉ። አንዳንዴ በቃ ራሳችን የምንሰራውን ስራ ቆም ብለን ማየት አለብን። እና ጉዳት ላይ የሚጥልን ስራ፣ ጉዳት ላይ የሚከትን ስራ በአን ስራ የተሻለ ነው። በጣም ጥንቃቄ አድርጓል። አሁን እንደዚህ እንደዚህ እየሰራች ማነው ተጠያቂ? ማንም ተጠያቂ አይደለም። ሟች ከመሞቱ በፊት የተሰራ ቪዲዮ ነው። ሀቂቃ እና አላህ ሱብሃነ ወተዓላ ይጠብቀን። በጣም ከባድ ነው። እንደዚህ አይነት ነገር አታድርጉ። የብዙ እህቶቻችን ህይወት ቀጥፏል። ጋዝ ያው ምታውቆ ከሆነ ብዙ ጊዜ ይፈነዳልና እንዲሁም ከዛ በጣም መጠንቀቅ አለባችሁ። በዛ ላይ ደግሞ ይሄ የፍሩን ጋዝ ፈንድቶ ብዙ አይነት ጉዳቶችን ያደርሳል። ጋዙ ብቻ ሳይሆን ፍሩኑ ራሱ አጋጣሚ የሆነ ሳታስቡት አንደኛውን ከፍታችሁ ረስታችሁት ሌላ ልትጠቀሙ ስትሉ አንደኛው ቦግልና የሆነ ነገር ጉዳት ያደርሳልና በጣም ጥንቃቄ ያስፈልገዋል እንደዚህ አይነት ነገር እና እናንተ የምትሰሩትን ስራ በጥንቃቄ መሆን አለበት ራሳችሁን የማይጎዳ ራሳችሁን አደጋ ውስጥ የማይከትን ስራ ስሩ እንጂ ራሳችሁን ለአደጋ ጥላችሁ እንደዚህ መስራት ኒንጃ የተኛው የተኛውን ኑሮ ለመቅረፍ ነው እንደዚህ የሚሰራው። ሀቂቃ በጣም ምን እንጃ ብቻ አላህ ሱብሐነሁ ተዓላ ይጠብቀን ይጠብቃችሁ። ራሳችሁን የሚጎዳ ራሳችሁን ለአደጋ የሚያጋልጥን ነገር እንዳትሰሩ ለማለት ነው ውዶችዬ። እኛ ስንኖር ነው ሁሉም ነገር የሚኖረው። ያለ አቅማችሁ እንትሰሩ ሰዎች አላችሁ። ብቻ በቃ አረቦች አሉ አይደል፣ የሆነ ነገር ሲሏችሁ አቅማችሁ እኮ አይችልም መስራት እኮ አትችሉም በቃ እሽ ብላችሁ የምትሰሩ ሰዎች አሉ። እነው ማለት ልመዱ ሀቂቃ በቃ የማትችሉት ነገር የማ አልችለውም ማለት ነው። ወላሂ ከራሴ ከራሴ ተሞክሮ ልንገራችሁ ለምሳሌ አሁን ጋዝ አንቡበውም ማለት ነው። ተሸክማችሁ ፎቅ የምትሰቅሉ ሰዎች አላችሁ። ለብቻችሁ አያይዙኝ እንኳን አትሉም። ለብቻችሁ ከፎቅ የምታወርዱ ሰዎች አላችሁ፣ ፎቅ የምትሰቅሉ ሰዎች አላችሁ። ውጭ ሰው አቋምጥቶ አስቀምጦት ከሆነ ወይ ሆነ ሰው አስቀምጦት ከሆነ እናንተ ቤት ለብቻችሁ እስከነ ጋዙ ተሸክማችሁ የምታስገቡ ሰዎች አላችሁ። ሀቂቃ ልንገራችሁ፣ ወረቢ እኔ ለብቻዬ እንኳን ለብቻዬ ለማስገባት እኔ ካላያያዙኝ አልሰራም አልችለውም። በቃ አልችለውም። እነሱ ይችሉታል። እስኪ አንዳንድ ትልቅ ሴትዮ የምትሏት ለእናንተ አሁን እናት ትሆናለች። ሴትዮ ለብቻው አንሺ ብትሏት አታነሳው ማ አግደር ትላችኋለች። ስለዚህ እናንተ ኬፍ ትግድሩ ያአኔ ዘይ የሆምናስ እንቱ ከማል እናንተም ልክ እንደነሱ ሰው ናችሁ። ስለዚህ ራሳችሁን ማስከበር አለባችሁ። ኑና አያይዙኝ ማለት ነው። ውሃ ደግሞ ይሄ በራዳላ አደል ሀያ ሊትሩን ተሸክማችሁ ትልቁን ብቻችሁ የምትገለብጡ ሰዎች አላችሁ። ሌሽ ሌሽ እነሱ ያደርጉታል። ውላህ የኔ አላደርገው ኖ እናገዙኝ በቃ፣ እንድንገለብጠው እንዲያያይዙኝ ደግሞ ይፈልገው። በቃ የሆነ እኔ እንጃ ለምን በቃ ብቻዬን እነሱ ማገዝ አለባቸው። ገባችሁ? እና ይህንን አቅም የማይችለውን ስራ ብትችሉ ራሱ ልትችሉ ትችላላችሁ። ሀያ ሊትሩን አንስታችሁ በረድ ላይ ልትገለብጡ ትችላላችሁ። ግን ደግሞ ወገባችሁ ብጥስ ቢል ማነው ተጠያቂ? ስለዚህ ተጠያቂ የላችሁም ማን እነሱ ዞር ብሎ ከቤታቸው ያስወጣችኋል ከላል እነሱ ሌላ አዲስ ምንም ያልሆነች ሰራተኛ ያመጣሉ። ስለዚህ እናንተ ራሳችሁን ጠብቁ፣ ያያይዟችሁ ውሃውንም ቢሆን ለሁለት አንስታችሁ መገልበጥ ጋዞንም ቢሆን እነሱ በአንድ ጠረፍ፣ እናንተ በአንድ ጠረፍ ይዛችሁ ማስገባት እነዛ አድርጎ እንጂ ለብቻዬ እኔ እነሱ እየፈራው እነሱን እንዴት አግዙኝ ላችኋለሁ እኔ እኮ ሰራተኛ ነኝ እነሱ አሰሪ ናቸው እና እኔ መሞት የለብኝም ላወላ አልላቸውም ወላሂ ላዚም እኔ የምሬን ነው ምላችሁ ጋዝም ቢሆን ለብቻዬ አላስገባም አላስወጣም ከቤትም ሁለተኛ ነገር ደግሞ እንትን ይሄ ውሃ የበራድ ውሃ ሀያ ሌትሩን ለብቻዬ አንስቼ አልከትም አልችልም ወገቤ ብጥስብ ስለዚህ ራሳችሁን ከመጉዳት ተቆጠቡ ልላችሁ ነው። አግዙኝ ማሊሽ ነይና ግዢ፣ ሴትዮም ከሆነች ልጆችም ከሆኑ ያለ አቅማችሁ እንድትሰሩ ሕጉ አያስገድዳችሁም። አቅማችሁ የሚችለውን አቅማችሁ የሚፈቅደውን ብቻ ነው እንድትሰሩ የመጣችሁትና ጥንቃቄ ልታደርጉ ያክል ነው ይሄንን የነገርኳችሁ። በተለይ አዳዲስ የምትመጡ ጠለቦች፣ መናገርም ስለማትችሉ የተባላችሁትን ነገር ሁሉ ለመስራት አቅማችሁ የማይችለውን ነገር ሁሉ ለመስራት አትሞክሩ በምልክትም ቢሆን እነሱ እንዲያግዟችሁ ብታደርጉ የተሻለ ነው በምልክት ያው ይግባባሉ ያውቃሉ በምልክት ስትነግሯቸውና ያለ አቅማችሁ እንዳትሰሩ አቅማቸው የሚፈቅደው የእነሱም ሀቅ ስላለ በአቅም በሚፈቅደው ሀቅ ስራችንን በአግባብ ሰርተን ገንዘባችንን ደግሞ ሀላል ገንዘባችንን ደግሞ መቀበል አለብን። ግን ማላገጥን ደግሞ እኔ ደስ አይለኝም። አላግጡ ማለት ሳይሆን ሚጎዳችሁን ነገር እንዳታደርጉ። ለምሳሌ ጋዝ ይጎዳችኋል። ለብቻችሁ አንስታችሁ ተሸክማችሁ ማስገባት ይጎዳችኋል። ሽተኛ ያደርጋችኋል። እንኳን ሶስተኛ ፎቅ አራተኛ ፎቅ ታዉት ና ምድር ላይ እንኳን ከመኪና ውርዳችሁ ምድር ታች ያለ ቤት ራሱ ማስገባት ይጎዳል። ስለዚህ ጥንቃቄ አድርጉ። ውሀም ራሱ ሀያ ሊትሩን አንስታችሁ በራድ ላይ ስትገለብጡ ወገባችሁ ብጥስ ሊል ይችላል። ስለዚህ ጥንቃቄ እንድታደርጉበት ነው ውዶችዬ ለጥንቃቄ ያክል ነው። ያው የዛሬ ቆይታ ይህን ይመስል ነበረ። ሼር አድርጉት ለብዙ እህቶቻችን ይጠቅማል። አመሰግናለሁ ስለተከታተላችሁኝ። በሌላ ጊዜ በሌላ ቪዲዮ ተመልሰን እስከምንገናኝ በያላችሁበት ሰላም ሁኑልኝ። ወሰላሙ አሌይኩም ወረህመቱላህ ወበረካቱ።